ኢትዮጵያ አዲስ የታጠቀቻቸው ጀትና ድሮን የሀገሪቱን ሰራዊት የውጊ አቅም ይጨምራሉ የተባሉ ተዋጊ የጦር ጀቶች፣ ሌላኛው ፈጣኑ ኤስዩ 57 የሩሲያ ሱፐርሶኒክ ተዋጊ ጀት ነው። የአምስተኛ ትውልድን ተዋጊ ጀት የሆነው ኤስዩ 57 ምንስ የተለየ ነገር ይዟል? የምናየው ይሆናል። ኢትዮጵያ አዲስ የታጠቀቻቸው ጀትና ድሮኖች አቅማቸውስ ምን ያህል ነው? የሀገሪቱን ሰራዊት የውጊያ አቅም ይጨምራሉ የተባሉ ተዋጊ የጦር ጀቶች እና ሰው አልባ አውሮፕላን ድሮኖች የኢትዮጵያ አየር ኃይል መርከቡን ይፋ አድርጓል። አየር ኃይሉ የተረከበውም ሩሲያ ሰራሹን ኤስዩ ሰርቲ ጦርጀት እና ቱርክ ሰራሹን ባይራክተር አኪንቺ የተባለውን ዘመናዊ ሰው አልባ አውሮፕላን ነው። በርክክብ ስነ ስርዓት ላይ የጦር አውሮፕላኖች ቁጥር ምን ያህል እንደሆነ እንዲሁም የምርቶቹ አቅራቢዎች እነማን እንደሆኑ በይፋ የተባለ ነገር የለም። ይሁን እንጂ በብሔራዊ ቴሌቪዥን ጣቢያ የሀገሪቱ ከፍተኛ የጦር መኮንኖች አንድ ኤስዩ ሰርቲ ተዋጊ ጀትና አንድ ባይራክታር አኪንቺ ድሮን ሲረከቡ ታይተዋል። የጦር ኃይሎችም ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሩሲያን ሰራሹን ኤስዩ ሰርቲ ጦር ጀት ምርት ኤርክራፍት ሲሉ ገልጸውታል። የአየር ኃይሉን ዘመናዊ የጦር ጀት መታጠቁን ኢትዮጵያን በቀላሉ ለመተናኮር የሚፈልጉ ኃይሎች ከጥቃት እንዲቆጠቡ ያደርጋልም ብለዋል። ኢትዮጵያ አየር ኃይሉ አዛዥ ሌተናል ጀነራል መርዳሳ ተቋማቸው የተረከባቸው አውሮፕላኖች የመጀመሪያ ዙር መሆናቸውን በመናገር ወደፊት ተጨማሪ አውሮፕላኖች ሊረከቡ እንደሚችሉ አመልክተዋል። በከፍተኛ ሁኔታ የአየር ኃይልን የውጊያ አቅም የሚጨምሩ ናቸው። በተመሳሳይ ጊዜ በአየር ላይ ውጊያ፣ እንዲሁም ከአየር ወደ ምድር ኢላማዎችን በተመሳሳይ ጊዜ ይመታል ሲሉ ስለ ጦር ጄቱ ተናግረዋል። ባይራክተር አኪንቺ ይህንድሮን ድሮን ኢትዮጵያን ጨምሮ በዓለም ላይ በስፋት ጥቅም ላይም የዋለ ባይራክተር ቲቢቱን ተከትሎ ተሻሽሎ የተሰራ ነው። አምራቹ ባይራክተር እንደሚለውም አኪንቺ የተባለው ሰው አልባ አውሮፕላን ተዋጊ ጀቶች መፈጸም የሚችሉትን መከወን ይችላል። ሰው አልባ አውሮፕላኑ ከሰማይ ላይ ሆኖ በምድር ላይ ያለ ኢላማን ከመምታቱ በተጨማሪ በአየር ላይ ውጊያ አየር ላይ ሆኖ አየር ላይ ያለን ኢላማ የመምታት ብቃት አለው። ከባህር ጠለል በላይ 40 ሺህ ጫማ፣ 14 ኪሎ ሜትር ከፍታ ላይ መብረር የሚችለው ይህ ድሮን እስከ 24 ሰዓትም ያለማቋረጥ አየር ላይ ከመቆየቱ በተጨማሪ እስከ 370 ኪሎ ሜትር በሰዓት ይከንፋል። ባይራክተር ከሚያመርታቸው ሰው አልባ አውሮፕላኖች መካከልም አኪንቺ ትልቁና የመጨረሻው ምርቱ ነው። ክንፎቹ 20 ሜትር ርዝመት ሲኖረው፣ ቁመቱ 12 ሜትር፣ ከፍታው ደግሞ 41 ሜትር ነው። ሰው አልባ አውሮፕላን በራሱ ከመሬት መነሳት እና ማረፍ እንዲሁም ወደ መቆሚያው በመሄድ ቦታውን መያዝ የሚችል ነው። ባይራክታር አኪንቺ ኢላማቸውን በትክክል መምታት የሚችሉ በጨረር የሚመሩ ቱርክ ሰራሽ ሚሳኤሎች እንዲሁም እስከ 450 ኪሎ ግራም የሚመዝኑ ማርክ 83 የተባሉ አሜሪካ ሰራሽ ቦምብን ይታጠቃል። ድሮኑ በነዳጅ የሚንቀሳቀሱ እያንዳንዳቸው 450 የፈረስ ጉልበት ያላቸው ሁለት ሞተሮች ያሉት ሲሆን፣ ያለማቋረጥም 5000 ኪሎ ሜትር መብረር ይችላል። ይህም ድሮን እንደ ባይራክተር ቲቢቱም ጦርነት ላይም ጥቅም ላይም ስለ መዋሉ ሪፖርቶች ባይኖሩም የቱርክ ጦር ይህንን ሰው አልባ አውሮፕላን ከታጠቀ ሶስት ዓመታት አልፈዋል። ሪፖርቶች እንደሚጠቁሙት ይህንን ሰው አልባ አውሮፕላን ከቱርክ አየር ኃይል በተጨማሪ እንደ አዘርባጃ፣ ፓኪስታንና ኪርጊዝስታን ያሉ ጥቂት ሀገራት ታጥቀዋል። ሳዑድ አረቢያ ይህንን ድሮን ለመግዛትም ውል ስለ መግባቷ ከዚህ ቀደም የወጡ ሪፖርቶች አሳይተዋል። ኢትዮጵያ በሰው አልባ አውሮፕላን ግዢ ከቱርክና ከድሮን አምራሹ ዋና ስራ አስፈጻሚ ጋር መልካም የሚባል ግንኙነት እንዳላት ይታወቃል። ኢትዮጵያ በሰሜን ኢትዮጵያ ጦር የቱርኩን ባይራክታር ቲቢቱን ድሮን ጨምሮ ሰው አልባ አውሮፕላኖችን በትግራይ አማጽያ ላይ መጠቀሟን የኃይል ሚዛን ለውጥን ለማምጣት የተሞከረ መሆኑን ነው። ከጥቂት ሳምንታት በፊት የኢትዮጵያ መከላከያ ኃይል 88ኛ ዓመት የምስረታ በዓሉን ባከበረበት ወቅት ለድሮን አምራቹ ኩባንያ ባይራክታር ዋና ሥራ አስኪያጅ ሃሉክ ባይራክታር የክብር ሜዳሊያውን መሸለሙ ይታወሳል። በሶቪየት ኅብረት መመረት የጀመረው ኤሲዩ ሰርቲ የጦር ጄት ባለፉት 3 አስርተ ዓመታት ማሻሻያዎች እየተደረጉለት ጥቅም ላይ ሲውል ቆይቷል። ይህም የጦር ጀት ልክ እንደ ሰው አልባው አውሮፕላን ሁሉ በተመሳሳይ ጊዜ በአየር ላይ የጠላትን አውሮፕላን እና በምድር ላይ ያለ ኢላማውን በተመሳሳይ ጊዜ መምታት ይችላል። ኤስዩ ሰርቲ የጦር ጀትን የተፈበረከውን በቀደመው ኤስዩ ኪዩኒ7 ዝርያው ላይ ተመስርቶ ነው። በአሁኑ ወቅትም የኢትዮጵያ አየር ኃይል ታጥቆ ኤስዩ ሰርቲ የጦር ጀት የተፈበረከው በቀድሞ ኤስዩ ቲዮኒ 7 ዝርያው ላይ ተመስርቶ ነው። በአሁኑ ወቅት የኢትዮጵያን አየር ኃይል ታጥቆት ከሚያገኛቸው መካከል ኤስዩ ቲዮኒ 7 እና ሩሲያ ሰራሽ ሚግጀቶች ተጠቃሽ ናቸው። ከአሜሪካ ሰራሹ ኤፍ ስክስቲን የጦር ጀት ጋርም የሚነጻጸረውን ኤስዩ ሰርቲ ሁለት ሞተር ያሉ ሲሆንም ሁለት አብራሪዎችን ይዞ በየትኛውም የአየር ሁኔታን ውስጥን ተልኮ እንዲወጣ ተደርጎ የተመረተ ነው። እነዚህ በጠላት ኃይል ላይ ከፍተኛ የበላይነት የሚሰጡ ኤስዩ ሰርቲ ጀቶች ከቀደምቶቹ ኤስዩ ዝርያ ጀቶች ዋና መለያዎች መካከል አንዱ በቀላሉ መገለባበጥ መቻሉ ነው። ይህን ጀት በስፋት ታጥቀው ከሚገኙ ሀገራት መካከል ሩሲያ ቀዳሚዋ ናት። እየተካሄደ ባለው በዩክሬን ጦርነት ላይም ሞስኮ ኤስዩ ሰርቲ አውሮፕላኖች በስፋት አሰማርታለች። ሌላኛው ሩሲያ ሰራሹ በመዝገብ ስሙ ሱኩሆይ ኤስዩ 57 የሩሲያ ሱፐርሶኒክ ተዋጊ ጀት ነው። የአምስተኛው ትውልድ ተዋጊ ጀት የሆነው ኤስዩ 57 ምን የተለየ ነገር ይዟል? በሱፐርሶኒክ ፍጥነት የሚከንፈው ተዋጊ ጀቱ በሰዓት ከ2000 በላይ ኪሎ ሜትር ይበራል። ሩሲያ በቅርቡ ካሰማራቻቸው እና የበርካቶችን ቀለብ ከያዙ ዘመናዊ የጦር መሳሪያዎች ውስጥ ኤስዩ 57 የተባለው ተዋጊ ጀት አንዱ ነው። ኤስዩ 57 የአምስተኛው ትውልድ ተዋጊ ጀት ሲሆን ከድምፅ በበለጠ ፍጥነት የሚጓዝ ሱፐርሶኒክ የጦር ጀት እንደሆነ ይነገራል። ሱኮሆይ ኤስዩ 57 ምን የተለየ ነገርስ ይዟል? ባለሁለት ሞተር የሆነው ኤስዩ 57 የጦር ጀት በሱፐርሶኒክ ፍጥነት የሚጓዝ ሲሆን ይህም በሰዓት እስከ 2100 ኪሎ ሜትር ድረስም እንዲከንፍም አስችሎታል። በአንድ ተልዕኮ እስከ 3500 ኪሎ ሜትር ማካለል የሚችል ሲሆን በአየር ላይ ከአምስት ሰዓት በላይ የመቆየት ብቃት እንዳለውም ይነገርለታል። ከራዳር እይታ ውጭ በመሆን የፈለገውን ተልዕኮ መፈጸም የሚችለው ኤስዩ 57 የጦር ጀት ከመሬት እስከ 20ሺ ሜትሮችን ከፍ ብሎ መብረርም ይችላል። በውጊያ ወቅት የአየር በአየር ውጊያ፣ ከአየር ወደ ምድር ውጊያ በብቃት መፈጸም የሚችል ሲሆን ለሩሲያ ጦር ኃይል የመረጃ ማዕከልን በመሆን ያገለግላል። ኤስዩ 57 ከሚታጠቃቸው ሚሳኤሎች ውስጥም ሁለት የአጭር ርቀት እና ከሁለት የመካከለኛ ርቀት እንዲሁም አራት ሱፐርሶኒክ ሚሳይሎችን ተጠቃሽ ናቸው። አበቃን፣ ቸር ያሰማን።